በአጠቃላይ ቢያንስ ሌላ ነገር ባልነገር እዚህ መሀላችሁ ላይ በመገኘቴ በጣም ደስ እንዳለኝ ለመግለጽ በመሞከር ብቻ የእሱን ቃል እንዲሐፍዙ ችሎታውን ሰጥቷቸው ጊዜውን ሰጥቷቸው ጤናውን ሰጥቷቸው ጊዜያቸውን ሰውተው ቁርአን እንዲሐፍዙ ላደረጋቸው አላህ ስብሃን ተዓላ እያመሰገንኩኝ፣ እነሱንም ደግሞ እንኳን ደስ አላችሁ ላለሁኝ። እነሱም ብቻ ሳይሆን ወላጆቻቸውንም እንደዚሁ እንኳን ደስ አላችሁ። ደስታው ይሄ ብቻ ሳይሆን እንሻ አላህ ተዓላ የው መልቅያማ ደግሞ በእነሱ ሰበብ ዘውዱን ለብሳችሁ ደግሞ ሰው ፊት እዛ ጀምዐ ላይ በተሰበሰበው መሃል በልጆቻችሁ ሰበብ እንግዲህ ብቅ ብላችሁ ታይታችሁ ደስ እንደሚላችሁ ተስፋ እያደረኩኝ አላ ስኑ ማለት ነው። በአጠቃላይ የዚህ አካባቢ ማህበረሰቦች በአጠቃላይ እንኳን ደስ አላችሁ እላለሁኝ። እንደዚህ አይነት ኸይራቶች እንደዚህ አይነት የቁርአን ማዕከል አንድ ቦታ ላይ መገኘታቸው

ላ የብሁን ዐንሃ ሒወላ በአጠቃላይ አላህ ስብሐነሁ ወተዓላ እዚህ ላይ እንደሰበሰበን ሁላችንም ጀነቱም ላይ አላህ ይሰበስበን። አንድ ሁለት መልእክቶችን ማከል ምንችል ከሆንኩኝ እንደዚህ አይነት ልጆች ለማየት ለዚህ ደረጃ ለማብቃት ስኬታማ ለመሆን ከሚያስፈልጉና ወሳኝ ከሆኑ ነጥቦች አንዱ ሁሉም የባለ ድርሻ አካላት ድርሻቸውን ሲወጡ ነው። ዋናውና የአንበስ የአንበሳውን ድርሻ የሚይዙ ደግሞ እንዲህ አይነት ስኬት ለማግኘት ወላጆች ናቸው። ከወላጆች መካከል ደግሞ የበለጠ ደግሞ የዋናውን አንበሳ ማለት ነው። ከአንበሳ እንግዲህ ዋና ካለው የዋናውን አንበሳ ድርሻ የሚይዙ ደግሞ እናቶች ናቸው። እናቶች ያልታከሉበት ጅሁድ ጥረት እነሱ ያልተሳተፉበት ተርቢያ ነጃሕ አይጻፍለትም ነጃሕ የለውም። ታሪካችንን የዑለማዎችን ታሪክ ዘወር ብለን ስናይ ከሰለፎች ጀምሮ እስካሁን አብዛኛው ሚና የእናቶች ነው። ስለዚህ እናቶች ወላጆች ባጠቃላይ ልጆቻቸውን ሊያግዟቸው ከሚችሉ ነጥቦች አንዱ በዱዓ ነው። ዱዓ የሚባለው ነገር በተለይ በእኛ ማህበረሰብ በዚህ ጊዜ በጣም ከተዘነጉ መሳሪያዎች አንዱ ነው። ልጆቻችንን በምግብ ትምህርት እንዲማሩልን አንዳንድ ምግቦችን በመለገስ የተለያዩ ቁሳዊ የሆኑ ነገሮችን በማሟላት እንተጋለን፣ ለፋለን። ግን ዱዓ የሚባለው ነገር ግን ብዙ ጊዜ ከኛ ራቀ ነገር ነው። ይሄንን በጣም ትኩረት እንሰጠውና ልብ ብለን ልንመለከተው የሚገባ ነገር ነው ማለት ነው። ከዛ ባሻገር ደግሞ ልጆቻችንን ኡስታዝ ከመምረጥ ጀምሮ የት ሂደው መቅራት እንዳለባቸው በመምከር ተውጂ በማድረግ ልናግዛቸው ይገባል ማለት ነው። በዚህ አጋጣሚ አንዲት አጠር ያለች ቂሳ የኢማሙ ሻፊዒ ረህመቱላሂ ተዓላ አለይ ስለ እሳቸው አስተዳደግ ሲነሳ እሳቸውም በራሳቸው የተናገሩትና እንደዚሁም ደረሶቻቸው ከተናገሯቸው ነገሮች እሳቸው የቲም ነበሩ ገና በህፃነት አባታቸው ወደ አኺራ ሄደውባቸዋል ማለት ነው። አብዛኛው ዓለሞቹ እንደዛ ናቸው። ነብያችንም ሰለላሁ ዐለይሂ ወሰለም የቲም ሆኖ ነው ያደጉት። እና ስለ ራሳቸው ሲያወሩ ምን ይላሉ? የቲም ነበርኩኝ ይላሉ። ከዛ ብናቴ በህፃንነቴ ወደ ኩታብ ኩታብ ማለት በአሁኑ ጊዜ መርከዝ ማለት ይቻላል በጊዜው የነበረው ማለት ነው። ቁርአን የሚቀራበት መድረሳ ወይም መርከዝ ላከችኛሉ። ግን ተከፍሎ ነበር የሚነ የሚቀራውና ደሃነች ከየት አምታ ትክፈል? አላህ ስብሃነሁ ተዓላ እሳቸውን ሲያግዛቸው በጣም ዘክይ ናቸው። በጣም ልዩ የሆኑ ፍጥረት ናቸው። እሳቸው ራሳቸው ስለ ራሳቸው ሲያወሩ ሸኺየው ሌላ ተማሪን ሲያስተምር ሌላን ደረሳ አቀራውን ነገር እኔ ከጎኑ ሆኜ ሸመድደው ነበረ፣ ሀፍዘው ነበር ይላሉ ቀድሞ ማለት ነው። የራሳቸው እንኳን ባይሆን ማለት ነው። እና የተለየ ፍጥነት ስለነበራቸው ሸኽየውን የሚያቀራውን ሸኽ ቁርአን የሚያቀራውን ሸኽ አግዘው ነበር አሉ። ከዛ በኋላ ያ ሸኽ ቂማውን ሚዛኑን ሲያመዛዝነው እሳቸው የሚያቀሩት ይበልጣል ወይስ እናትየው የምትከፍለው ይበልጣል፣ የትኛው ነው የበለጠ ቂማ ያለው ነገር ሲያመዛዝነው? አይ እሱ የሚያግዘኝ የበለጠ ዋጋ አለው የሚለው ነገር ተረዳውና፣ በዚሁ ተብቃቃሉ። ስለዚህ እናቶች ገና በህፃነት ልጆቻቸውን መላክ ወዳለባቸው መላክ አለባቸው ማለት ነው፣ መደገፍ አለባቸው እዛ ሄደው እንዲቀሩ ማድረግ አለባቸው። በዚህ ጊዜ የቲም የምታሳድግ እናት ሄደ ልጅ ይቀራልኝ ብላ ሳይሆን በዚህ እንደነት ይዛ ልጇ እንዲሰራላት እንዲተጋላት ሌላ ቦታ እንዲውል፣ ጀግና እንዲባል፣ ታታሪ እንዲባል፣ ነጋዴ እንዲሆን ነበር የምትፈልገው ያን ሁሉ ይቅርብኝ ብላ ግን የአኺራውን አጅር በመፈለግ ወደዛ ላከቻቸው ማለት ነው። ስለዚህ የእናቶች ሚና የወላጆች ሚና በጣም ትልቅ ነው። ሁለተኛ እንደዚህ አይነት ነገሮች ነጃህ እንዲያገኙ ከተፈለገ ማህበረሰቡ በጣም እንዲህ አይነት መርከዞችን ማገዝና መተባበር አለበት። የነቢያችን ሰለላሁ ዐለይሂ ወሰለም ዳዕዋ የማህበረሰብ የማበረሰብ ሚና ምን ያክል ቦታ እንዳለው እና እንደዚህ አይነት ነገሮች ዳዕዋዎች ነጃህ እንዲያገኙ ደረጃ እንዳለው ለማሳየት የአንሳሮች ሚና ብቻ ማየት በቂ ነው። መካ ላይ በነበሩበት ነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ምን አይነት ነበሩ? ምን አይነት ችግር አጋጥሟቸው ነበረ? ዳዕዋቸው እንዴት ተሰናክሎ ነበረ? ከዛ በኋላ ወደ መዲና ሲሄዱ ያን አቃፊ ህዝብ ሲያገኙ ከዛም አልፎ መጨረሻ ላይ ለው ሰለከ ናሱ ዋድየን ለሰለክቱ ዋድየል አንሳር ያሉለት ማህበረሰብ ያው ለዓለም እስካሁን ድረስ ብርሃን ሆኖ ይሄ ዲን እንዲሰራጭ ትልቅ ሚና ተጫወተ ማለት ነው። እንዲህ አይነት መርከዞች እንደነ ቢላል አይነት መርከዞች እንዲነጃ ከተፈለገ ማንኛውም ማህበረሰብ፣ እዛ አካባቢ ያለው ማህበረሰብ ከዛም አልፎ ሌላም ቦታ ያለው ማህበረሰብ የራሱ ሚና ሊጫወት ይገባለው። ምናልባት እንግዲህ የሚናገር ሰው ጊዜው ቢረዝምም ላይ ታወቀው ይችላል። ስለዚህ በዚህ ያሳጥራለሁን ወጀዛኩም الله <سؤال> خيرا الله ይጠብቃችሁ። ወደፊት ደግሞ የበለጠ እንዲህ አይነት ፈዓሊያት እንዲህ አይነት ፕሮግራሞችን እመና الله አርገን በተደጋጋሚ ለእንደዚህ አይነት ፕሮግራም እንመጣ الله አርገን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ